ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ ዶት ኦርግ ኤፍአይ ኤንኦ ቲ ኦአርጂ በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 8 ቀን 2008 ዓ.ም. ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮች የደረሱንን ደብዳቤ የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይከተላል። በዚህም ለዛሬ ያለን የመጀመሪያው ክፍል ፕሮግራም ይጠናቀቃል። አሁን ወደ ዜናው። ከአዲስ አበባ በ20 ኪሎ ሜትር ርቀት ላይ የምትገኘው ሱሉልታ ሐሙስ 27 ቀን 2008 ዓ.ም. ሕዝባዊ ቁጣና ተቃውሞን ስታስተናግዱላለች። የሱሉልታ ነዋሪዎች ወደ ጎጃምና ጎንደር የሚወስደውን መንገድ በመስጋድ መኪኖችን ካሚዮኖችንና አውቶቡሶችን ወደ አዲስ አበባ እንዲመለሱ ያስገደዱ ሲሆን በሱሉልታ ከተማ የሚገኘው ፖሊስ ጣቢያ ቀበሌም በእሳት ካይተዋል። የወያኔ አገዛዝ ከአዲስ አበባ ቅርብ ርቀት ላይ የምትገኘው ሱሉልታ ላይ የተነሳውን ተቃውሞ ስላሳሰበውና ስለፈራው በህዝቡና በነዋሪው በተቃውሞ ሰልፈኛው ላይ የስነ ልቦና ጦርነት ለማካሄድ ፍርሃትን ለማንገስ ሶስት የጦር ሄሊኮፕተሮችን ከደብረዘይት በማስነሳት የሱሉልታን ከተማ ሲሽከረከሯትና ሲያንዣብቡባት ውለዋል። ዘጊቶም የወያኔ ነፍሰ ገዳይ ጦር አጋዚ ወደ ከተማዋ በመግባት ሰልፈኞችን መግደሉና በመቶ የሚቆጠሩ ሰልፈኞችንም ይዞ ማሰው ተሰምቷል። የወያኔ አገዛዝ ለሰላማዊ ሰልፈኞቹ የጠይ ሄሊኮፕተር ማውጣቱ ወያኔ የተነሳው ህዝባዊ ተቃውሞና ቁጣ የፍርሃትና የስጋት ምንጩን እንደሆነበት በግልጽ ያሳይ ሆኗል። የአዲስ አበባን አጎራባሽ ከተሞችን ወደ አዲስ አበባ ለመጠቅለል ያወጣውን እቅድ ፕላን ህዝቡ በከፍተኛ ተቃውሞና ቁጣ ከገለጸ ወዲህ የውያኔ አገዛዝና መሪዎች እቅዱ በህዝብ ዘንድ ተቀባይነት ካላገኘ ተግባራዊ አይሆንም፣ አጎራባሽ ከተሞችንም ለመጠቅለል የተከፈተው ፕሮጀክት ጽፈት ቤት ያገዛዙን የሚወክል አይደለም፣ እውቅና የማይሰጠውን በማለት መግለጫ መስጠቱ ታውቋል። የወያኔ አገዛዝ ህዝብን ለማጃጃል እና ከጀመረው ጸረ ወያኔ ትግል ለማረሳሳት በማሰብ ብቻ ይህን መግለጫ ለመስጠት የተገደደ ሲሆን የወያኔው ጠቅላይ ሚኒስትር ተብዬው ኃይለማርያም ደሳለኝም ለአገዛዙ ቴሌቪዥን በተዘጋጀለት ቃለ ምልልስ የአዲስ አበባ አጎራባች ከተሞችን ወደ አዲስ አበባ የመቀላቀል ዕቅዱ በረቀቂነት ያለ ህዝብ ተወያይቱበት ሊሻሻል የሚችል ህዝብ ካልተቀበለውም ሊቀር የሚችል ነው በማለት ተናግሯል። አሁንም እቅሩ በሥራ ላይ አይውልም ብሏል። በሰሜን ጎንደር ወያኔ ራሱ የፈጠረው የዘር ግጭትና የሰው ልቅትን በሌሎች ላይ በመላከ ከህዝብ ጋር ሆነን አስፈላጊውን ቅጣት እንሰጣለን በማለት ምስቷል። የወያኔው ጠቅላይ ሚኒስትር ተብየውም ሆነ የወያኔ አገዛዝ ዛሬ ያልገባቸው ህዝቡን ተቋውሞ ተቋሞ የአዲስ አበባ ጎራባሽ ከተሞችን መጠቅለል ምክንያት ሆነ እንጂ ዋናው ምክንያት ለሃያ አምስት ዓመታት የዘለቀው የወያኔ ዘረኛ አምባገነን አገዛዝን በመጥላትና የወያኔዎችን ጥጋብና በልግና ዘርፊያና ስርቆት ቅጥ ያጣ መምጣትና ስግብግብነታቸውና አልጠገባይነታቸው ህዝቡ ከሚችለውና ከሚታገሰው በላይ በመሆኑ የፈነዳ ህዝባዊ ተቃውሞና ቁጣ መሆኑን ታዛቢዎች ይናገራሉ። ባለፈው ሳምንት አርብ በአዲስ አበባ ታላቁ አንዋር መስጊድ ውስጥ የወያኔ ደህንነት ኃይሎች እንዳፈነዱት ከሚጠረጠረው የፍንዳታን ተከትሎ በዛሬ ሁለት በአዲስ አበባ ታላቁ አንዋር መስጊድ ሶማሌ ተራ የሚገኘው በኒን መስጊድ እና ሾላ የሚገኘው ሱማያ መስጊድ በርካታ የወያኔ ፌደራል ፖሊስ አባላትን ተዘርግፈው እንደነበረ ሲታወቅ የወያኔ ደህንነት አባሎችም ሙስሊሙን መስለው በመቀላቀል በመስጊድ ውስጥ እንደነበሩ ታውቋል። አዛኝ ቅቤ አንጓች እንዱሉ ወያኔ ራሱ አፈንድቶ ልጠብቅ ሰራዊት አቆምክ ሰላ ያሰማራው ማለቱ ራሱን ብቻ የሚያታለል መሆኑና ዋናው ዓላማው የሙስሊሙ ህብረተሰብ የተነሳውን ተቃውሞ እንዳይቀላቀል ለማስፈራራትና ለማዋከብ በመፍራት ብቻ የጸጥታ ኃይሉን በየመስጊዶቹ መበተሩን የሙስሊም ጉዳይን የሚከታተሉ ወገኖች ይገልጻሉ። ዛሬ ታህሳስ ስምንት ቀን ሁለት ሺህ ስምንት ዓመተ ምህረት በአዲስ አበባ የቀላል ባቡር የመብራት ኃይል በመቋረጡና በመጥፋቱ ምክንያት አገልግሎት ሳይሰጥ መቅረቱ ታውቋል። መብራት በጠፋ ቁጥር የሚቆመውና በውስጡ ተሳፍሮ የነበሩትን ለማስወጣት እንኳን ሳይችል መቅረቱ ብዙዎችን ያስተነገጠ እንደነበረ ሲገለጽ፣ በወያኔ ፕሮፖጋንዳ መጠባበቅ ያለው የተባለትነትና ብዙ የተደሰኮረለት የከተማ ባቡር ቆሞ መዋሉና ማርፈዱ ታውቋል። አድማጮቻችን የዜና የሚተላለፍላችው ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በምስራቅ ሊቢያ ያለውን የአስተዳደር ክፍል ለመርዳት ወደ ሊቢያ ተልከው የነበሩ 20 የአሜሪካ ወታደሮች ከሌላው ክፍል በተሰጣቸው ማስጠንቀቂያ ሀገሪቷን ለቀው የወጡ መሆናቸው ታውቋል። በምስራቅ ሊቢያ የተመሰረተውና የዓለም አቀፍ እውቅና አለው የተባለውን መንግስት ለመርዳት ከፍተኛና ዘመናዊ መሳሪያዎችን ታጥቀው የተላኩት የአሜሪካ ወታደሮች ወደ ሊቢያ የገቡት ባለፈው ሰኞ ሲሆን የወጡት ደግሞ ተጻራሪው ክፍል ባቀረበው ጠንካራ ጥያቄና ማስፈራሪያ መሆኑን የዜና ምንጮች ዘግበዋል። የአሜሪካው የአፍሪካ ወታደራዊ ኮማንድ የዜና ምንጮች በሰጠው መግለጫ ወታደሮቹ ሊቢያን ለቀው እንዲወጡ የተደረገው ግጭቶችንና ለመፍጠር ነው ብሏል። በተያያዘ ዜና በትናንትናው ዕለት የሁለቱ ተጻራሪ አስተዳደር ተወካዮች ሞሮኮ ውስጥ በእርቅ ስምምነት ሰነዱ ፈርመዋል የተባለ ቢሆንም መሪዎቹ በውስጣቸው ባለው አለመግባባት ምክንያት በቦታው ተገኝተው አለመፈራማቸው የስምምነቱን ውጤት አጠራጣሪ ያደርገዋል ተብሏል። ታህሳስ ስምንት ቀን የሩዋንዳ ዜጎች በአገሪቱ ህገ መንግስት ላይ የተደረገውን ማሻሻያ ለማስደግ ድምፅ የሰጡ መሆኑ ታውቋል። 6.4 ሚሊዮን የሚሆኑ የሩዋንዳ ዜጎች ድምፅ ይሰጣሉ ተብለው የሚጠበቁ ሲሆን ሠላሳ አራት ሺህ ለሚሆኑ በውጭ ለሚኖሩ ዜጎች በትናንትና ሁለት ድምጽ የመስጠት ዕድል ተሰጥቷቸዋል። የተሻሻለው ሕገ መንግስት የሩዋንዳውን መሪ የስልጣን ዘመን ለአምስት ዓመት እንዲሆን ቢወስንም ህጉ ተግባራዊ መሆን የሚጀምረው በዘንድሮ የአውሮፓውያን አዲስ ዓመት በመሆኑ የአሁኑ ፕሬዝዳንት ስልጣናቸውን ለአስር ዓመታት ሊያራዝሙ የሚችሉበት ዕድል ከፍተኛ መሆኑ ይነገራል። በሀገር ውስጥ ያሉ ተቃዋሚዎችና አንዳንድ የውጭ ኃይሎች የሕገ መንግስቱ ለውጥ ካጋሜን በስልጣን ላይ ለሠላሳ አራት ዓመት ለማቆየት ሆን ተብሎ የታቀደ ነው በማለት ቅሬታቸውን ቢያሰሙም። ካጋሜና ጓደኞቻቸው የውጭ ኃይሎች በሩዋንዳ የውስጥ ጉዳይ ምንም አገባቸውን በማለት ነቀፌታውን አጣጥለውታል የአፍሪካ ህብረት የሰላም እና የጸጥታ ኮሚቴ ሐሙስ ታኅሳስ ሰባት ቀን ባደረገው ስብሰባ ወደ ቡሩንዲ የሰላም አስከባሪ ኃይል ለመላክ የተስማማ መሆኑን ገለጸ። ቁጥሩ ምን ያህል እንደሆነ ባይገለጽም ወደ ብሩንዲ የሚላከው የሰላም አስከባሪ ኃይል በምስራቅ አፍሪካ ተጠባባቂ ጦር ስር እንደሚሰማራ ታውቋል። ጦሩ ወደ ብሩንዲ የሚላከው የብሩንዲ መንግስት ሲስማማ ወይም የአፍሪካ ህብረት አባል አገሮች መሪዎች መላኩን በድምጽ ሲደግፉ ነው ተብሏል። በሳምንቱ መጀመሪያ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተጻራሪ ኃይሎች በኩል ውይይት ሊያደርግ የሚችል ተወካይ ወደ ብሩንዲ የሚልኩ መሆናቸውን የገለጹ ሲሆን ሐሙስ ዕለት ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በአገሪቱ ውስጥ እየተካሄደ ያለውን ግድያና አፈና እንዲመረምር አንድ ገለልተኛ የሆነ ቡድን ለመላክ ያቀደ መሆኑን ተናግረዋል። የናይጀር መንግስት የመፈንቅለ መንግስት ሙከራን ያከሸፈ መሆኑን ሐሙስ ታህሳስ ሰባት ቀን ፕሬዝደንቱ በሬዲዮና በቴሌቪዥን ገልጸዋል። ፕሬዝደንቱ በንግግራቸው አየር ኃይሉን በመጠቀም ሴራ ጠንስሰው የነበሩ በሙሉ መያዛቸውን ገልጸው ሁኔታው በቁጥጥር ስር መዋሉን አብራርተዋል። መፈንቅለ መንግስቱን ለማካሄድ አሲረዋል ተብለው የተጠረጠሩት አራት ከፍተኛ መኮንኖች በቁጥጥር ስር መዋላቸውን ቀደም ብሎ አንዳንድ የአገሪቱ መገናኛ ብዙሃን ተናግረው የነበረ መሆኑን ታውቋል። በሚቀጥለው የካቲት ወር በናይጀር ጠቅላላ ምርጫ ለማካሄድ የታቀደ ሲሆን የ63 አመቱ ፕሬዝዳንት ኢሱፉ የሚወዳደሩ መሆናቸውም ተነግሯል። የመፈንቅለ መንግስት ጠንሳሾቹ አላማ ምን እንደሆነ እስካሁን ያልታወቀ ሲሆን ተቃዋሚ ኃይሎችም የሰጡት መግለጫ የለም። ላለፉት ሁለት ዓመታት ተቃዋሚ ኃይሎች ሊካሄድ የታቀደውን ምርጫ ብዙ ግድለቶች ላሉበት ፍትሃዊ ሊሆን አይችልም በማለት የሀገሪቱን የምርጫ ቦርድ ሲከሱ መቆየታቸው ይታወቃል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት በዘንድሮ የፈረንጆች ዓመት ባለም ላይ ቤትና ንብረቱን ጥሎ የተሰደደው ሕዝብ ቁጥር 60 ሚሊዮን መድረሱን ዓርብ ታህሳስ ስምንት ቀን ባወጣው ዓመታዊ ዘገባ ገልጿል። ባለፈው ዓመት በስደተኝነት ጥገኝነት በመጠየቅና እንዲሁም በአገር ውስጥ ከአንድ ቦታ ወደ ሌላ ቦታ በመሄድ የተሰደደው ሰው ቁጥር 59.5 ሚሊዮን የነበረ ሲሆን የዚህ ዓመቱ ቁጥር 500 ሺህ የሚሆኑ ተጨማሪ ሰዎች መሰደዳቸውን ይጠቁማል። በአሁኑ ወቅት በዓለም ላይ ከ122 ሰዎች መካከል አንዱ ስደተኛ ሲሆን በአማካይ በየቀኑ 4600 ሰዎች ቤት ንብረታቸውን ጥለው እንደሚሰደዱ ዘገባው ጨምሮ ገልጿል። አድማጮቻችን ለዛሬ አጠናቀር ነው ዜና በዚሁ ይጠናቀቃል። ጥቁር እንግዳ ትርምስምስ የማይወድ ሰልፍን አሳማሪ ሌላን የማይጎዳ ሥርዓትን አክባሪ ሰልፉን ሳያዛባ ቀጥ ብሎ ነግዶ ልክ እንደ ኩይሳ የተቆለለውን ያረገዋል ባዶ የሚችለው ነገር ቆሞ ተሰልፎ የተኮፈሰውን ያረገዋል ቀፎ ይዞት የመጣውን ሳያደርስ ከዳሩ ምንም ቢዘጋበት አይቆምም ከበሩ ሳይታሰብ ደርሶ ያ ጥቁር እንግዳ ይገባል ከአዳራሽ ይዘልቃል፣ ከጓዳ የተከደነውን መግላሊት ገፍትሮ ይወረዋል ድስቱን ውስጡን ከማሰሮ ሳይታሰብ ገብቶ ስርስሩን ሳይታይ አይጣል ነው ሲያቃጥል እንደ ክብረ ሰማይ ለእባብ ለሽሉክሉክ መድኃኒት ነው እሱ አባሮ ቆንጣጭ ነው ነካሽ ነው በጥርሱ በአብ መርዝ ተነድፎ እጅግ የተጎዳ አንጀቱ ይርሳል በጥቁር እንግዳ። የደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለዛሬ ያለንን የደብዳቤዎች አምድ ዝግጅታችንን የምንጀምረው አሸብር ከልካይ ከቦሎኛ ጣሊያን በላኩልን ሰፋ ያለ ደብዳቤ ይሆናል። ሲሄድ እያያቸው መልሱን ሰጡት እንጂ ምናውዝማላቸው! ተጣርቶ ተጣርቶ ሲሄድ እያያችሁ ብሏል ባለቅኔ። አዎ መልስ የሚያስፈልገው ነገር ኢትዮጵያ ገጥሟታል። መልስ መስጠት የሚችለው ደግሞ ድምሩ ሕዝብ ነው። ወያኔ ለ24 ዓመታት ሕዝብን ሲገድል፣ ሲያስር፣ ሲደበድብ፣ ሲያንገላታ ብቻውን ሆኖ አይደለም። ተባባሪዎቹን በላይም በታችም አሰልፎ ነው። በውጭ ምዕራባውያንና ተቀጽላቸውን እነ አይኤምኤፍን ወዘተ ለምኖ በስሩ የተሰለፉ ለጥቅም ያሰፈሰፉ የአማራ ተጠሪ ነንባዮች ሾሞ የኦሮሞ ድርጅት ፈጥሮ በደቡብ አጫፋሪዎችን አሰማርተው የተዝናናው ጊዜያዊ መዝናናት ሌባስ ሰርቅ ሳይሆን የሰረቀውን የሚያኖርበት ሲያጣን የሚጨንቀው። ምንም እንኳ ዛሬ የወያኔ ባለጌዎችን ለማግኘት ድርብ ድርብርብ አጥር መዝለል የሚያስፈልግ ቢመስልም አጥሩ የገመድ አጥር ነው፣ በዘር የተሳሰረ በንዋይ ሀብት የተተበተበ አጥር። ይህን አጥር በጣጥሶ ማለፍ የሚችለው በጎሳ የተበጣጠሰ በዘር የተብሰከሰከ ስብስብ ሳይሆን መላው ኢትዮጵያ ህዝብ በጋራና በህብረት በሚያደርገው ቆረጣ ትግል ነው። ሀገሬን የሚለው ማንነቴን፣ ባህሌን፣ ሃይማኖቴን፣ የአንድነት ታሪኬን የሚለው ያ ነው የተተበተበውን ክር በጣጥሶ የድል ችቦ የሚያቀጣጥለው። ይህን ተጋድሎ መፈጸም የሚችለው የአንድነት ኃይሉ መሆኑ ጥርጥር የለውም። አማራው ከቀየው ሲባረር፣ አኛዋኩ ሲጨፈጨፍ፣ ኦሮሞ በጅምላ ሲታሰር የዘር ፖለቲከኞች አልቆሙለትም። በኢትዮጵያነቱ የሚኮራት ትግሬ፣ አማራ፣ ኦሮሞ፣ ጉራጌ፣ ወላይታ፣ ከምባታ፣ አፋር፣ ሶማሌ፣ ሲዳማ፣ ሃድያ፣ ከፊቾ በርካታው ኢትዮጵያዊ ዜጋ ግን መልስ መስጠት ችሏል። ይችላልም። ያ ነው ህዝቡንም ኢትዮጵያንም መታደግ የሚችለው። ስለዚህም ተማሪዎች የቀድሞውን ያልተመለሰ ጭርሱንም በወያኔ እንዲጠፋ የሆነ የመሬት ላራሹ ጥያቄ መፈክር አንግበው ዳግም እየተንቀሳቀሱ ነው። የዘር ጥያቄ ለሀያ አንደኛው ክፍለ ዘመን ሰው እንደማይመጥን እሙን ነው። በተለይም የኢትዮጵያዊነትና የአንድነት የትግል ታሪክ ላለው ህዝብ ስድብ ነው። በመሆኑም ማንኛውም ጥያቄ ከኢትዮጵያውያን ውጪ ሊመለስ አይችልም። የባለ ታሪኩ የኢትዮጵያ ተማሪዎች ትግል በዘረኞች መፈክር ሊደበዝዝ አይችልም። ወጣቶች የድርሻቸውን እየተወጡ ነው። ኢትዮጵያውያን ወጣቶች ወያኔ ለ24 ዓመታት ሊከፋፍላቸው ሲቋመጥ፣ በቋንቋ ሊለያያቸው ሲሞክር እምቢ ለሀገሬ እምቢ ለወገኔ ብለው ተነስተው አሳዩት። ኢትዮጵያን ለመከፋፈል ሳይሆን አንድነቷን ለመጠበቅ ህዝብን ለመለያየት ሳይሆን አንድ ለማድረግ እየተዋደቁ አስመሰከሩ ይህ አይነቱ የእምቢተኝነት ስሜት ለወገን የመቆርቆርና ለክብሩም የመሰዋት ስሜት ዛሬ የተጀመረ አይደለም የኢትዮጵያ ወጣቶች ታሪክ ነው አዲሱም ትውልድ ያን አርማ ይዞ መጓዝ ነው የሚመርጠው። ሌላ መንገድ የለማ ለዘላለም በወያኔ እየተረገጠ መኖር አይሻማ የኢትዮጵያ ወጣት ለዘረኝነት አይንበረከክም። ሐቁያ ነው ያልገባቸው ወያኔዎች ገና ይገባቸዋል። አውቆ የተኛን ቢቀሰቅሱት አይሰማም ነው ነገሩ። ትግሉ ለዲሞክራሲ ነው። ትግሉ ለመሬት መሬት ለአራሹ ይሁን ነው። ትግሉ ነጻነታችን አይደፈር ነው። ትግሉ የሁሉም ቋንቋ ተናጋሪ ኢትዮጵያውያን በኢትዮጵያ ምድር በእኩልነት ይኑሩ ነው። ትግሉ ሃይማኖት፣ የግል ሀገር የጋራ መሆኑን መረጋገጥ አለበት ነው። ለዚህ በርካታ ወጣቶችና የሀገሪቱ ዜጋዎች ሕይወታቸውን ሰውተዋል። አዲስ ጥያቄ አይደለም፣ የነበረ እስካልተፈታ ድረስም ወያኔ እንደሞከረው በማባበል የሚድበሰበት ሳይሆን የሚቀጥል ነው። ወያኔ እስካሁን ሲንገዳገድ የኖረው በገበሬዎች ስቃይ ነው። የገበሬውን ትዕግስት ከሞኝነትና ከፍርሃት በመቁጠር ነው። በመሆኑም ከስልጣኑ የሚቀነጠረውም ገበሬው በቃኝ ብሎ ሲነሳ ነው። ያ ደግሞ ሆኗል። ገበሬው ሲበቃው ሁሉም ይበቃዋል። ምክንያቱም ገበሬ የማቅፈው የህዝብ ክፍል የለማ። ወታደሩ ያለ ገበሬ ባዶ ነው፣ ሰራተኛው አቅመቢስ ነው። ለሁሉም ዋልታና ምሰሶው ገበሬ ነው። ያለ ገበሬ ህለውና አይኖርም፣ ያለ መሬትም ገበሬ አይኖርም። መሬት፣ ሀገርና ሰላም ለገበሬ ይበልጥ ትርጉም አላቸው። ዘረኛነትና አምባገነንነት የመልካም አስተዳደር ፀር፣ የዲሞክራሲ ፀር እንደሆነ ያለፈው 24 ዓመታት ዘመን ወያኔ ከሁሉም በባሰ መልኩ አሳይቶናል። ገበሬውን ያማከለ የእድገት ፖሊሲ ወዘተ እያለ መለስ የሚያጭበረብርበትን ዘዴ ገበሬው ተረድቶታል። ዛሬ እንደ ትላንቱ በማዳበሪያ እየታለሉ መሬትን መቀማት አይታሰብም። ይዋል ይደር እንጂ የገበሬው ትግል ተቀጣጥሎ እንደ ቋያ እሳት ወያኔን ይለበልባል። ይህ ሀቅ ነው። ዛሬ እንደ ትናንቱ በቋንቋ በባህሉ እያሳበቡ ገበሬውን ማሞኘት አይቻልም። ማን እንደሚያስብለት ማን ከጎኑ እንደቆመ ገበሬው ያውቃል። ጠላቴ ወያኔ ነው ብሎ ተነስቷል። የተማሪዎች ጥያቄ የነበረውና ገበሬውን የመሬቱ ባለቤት የማድረግ ሀሳብ እስካሁን አልተፈታም። አሁንም ጥያቄው ያው ነው። ከቁርጠኛ አጋሮቹ ውጪ ገበሬው፣ ድሃው ህዝብ የተማረ ያድነኛል ብሎ ከእንግዲህ አይጠብቅም። የተማረው መያዙን ያውቃል። ላስተማሩት ማገልገሉን ይረዳል። በአዳን በየት በኩል በተናውን ያግዘናል ብለው የተማረውን እንዳዘጋጁት ገበሬው ጠንቅቆ ያውቃል። የድሃን ባ በማንባት ሲያጭበረብረው የነበረው ወያኔ በተግባር ያደረገውን በሚገባ ተመልክቷል። ስለዚህም ከእንግዲህ በኋላ አጭበርባሪ ቦታ አይሰጥም። ወያኔ ለጣሩ መንፈራገጫ ጀንዲም አያገኝም። በገበሬው መሬት ላይ አለቀ ደቀቀ። በገበሬ ቤት እሳት ይዳፈናል እንጂ አይጠፋም። መልሶ ለመለኮስ ስለሚቸገር እሳትን አያጠፋም። ወያኔ ያልገባው ያ ነው። ለኮንዶሚኒየም ገበሬው ምራቁን የሚውጥ መስሎታል። በእርሱ የሀገር መሸጥ በሊዝ ማስያዝ ። በላም አለኝ በሰማይ የእድገት እቅድ ገበሬው የሚፈነድቅ መስሎታል። ግምኝ አስተሳሰብ የማይሰራ ቅዠት። ከተማ ሰፋ ጠበበ፣ ህዝብ መኖር ካልቻለ ለማን ሊሆን ነው? እናም አማራጩ ወያኔን ከተኮፈሰበት የህዝብ ጫንቃ አውርዶ ማፍረጥ ነው። በሕግ አመካኝቶ ያሰራውን መብት ከእጁ መቀማት ነው። መፍትሄው ያብቻ ነው። እና ባለቅኔ በመግቢያው እንዳሉት መልሱን ህዝብ ይሰጣል። መኖሪያ ሲታጣ ተጣርቶ ተጣርቶ ተጣርቶ ሲወጣ ኢትዮጵያ ለዘላለም ትኖር። ከአሸብር ከልካይ ቦሎኛ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ የደብዳቤዎች አምድ ዝግጅት ክፍል ሰላም ጤና ይስጥልኝ። ከዚህ ካሳለፍነው ከህዳር ወር አንስቶ እስካሁን በመላው ኢትዮጵያ የአመፅ ቋያ እየተቀጣጠለና እየጋመ ነው። በተለያዩ የአገሪቱ አካባቢዎች የተከሰቱ አመጾች መነሻቸው ምንም ይሁን ምን ጸረ ወያኔ ናቸው። በኮንሶ በቴፒ፣ በጎንደር፣ በሐረማያ፣ በአምቦ፣ በነቀምት፣ በወሊሶ፣ በአዳማ፣ በጂማ፣ ወዘተ እየተካሄዱ ያሉት አመጾች ወያኔን ነቅንቀዋል። ከእንግዲህም ትግሉ በሁሉም ቦታ ሊቀጣጠል ይገባዋል። አንዳንዶች አውቀውም ይሁን ሳያውቁ ይህን ህዝባዊ አመጽ አፍራሽ ወደ ሆነ ማለትም ወደ የእርስ በእርስ ግጭት እየዞሩ ነው። የአመጽ መፈክር መሆን ያለበት ወያኔ ይወገድ፣ በወያኔ መጨቆን ይብቃ፣ ወያኔ የሌባ የዘራፊ የመዝበሪያ የበዝባሽ ቡድን ነውና